1446ኛው የዒድ አል ፈጥር በዓል በኦሮሚያ ክልል ባቱ ከተማ በድምቀት ተከብሯል። የከተማዋ ነዋሪዎች የተለመደውን ሃይማኖታዊ መቻቻል ባህል አጠናክረው እንዲቀጥሉም መልእክት ተላልፏል። ተጨማሪ መረጃ ሊያደርሰን ደግሞ የኦቤን ዘጋቢ ፍቃዱ አይችሉህም በቀጥታ መስመራችን ላይ ይገኛል። ፍቃዱ ሰላም ብያለው፣ እንዴት አለ? በባቱ ከተማ ህዝበ ሙስሊሙ በዓሉን እንዴት ባለ ሁኔታ እያከበረ ነው? መረጃዎችህን አጋራ አመሰግናለሁ ፈቲያ፣ እንግዲህ በዛሬ ሁለት አራት መቶ አርባ ስድስተኛው የዒድ አልፈጥር በዓል በመላው ዓለም እየተከበረ ነው የሚገኘው። በኢትዮጵያም በተለያዩ አካባቢዎች እንዲሁ በድምቀት ሃይማኖታዊ ስርዓቱን ጠብቆ እየተከናወነ ነው የሚገኘው። አሁን እኔ የምገኘው በባቱ ከተማ ስቴዲየም ነው። እንግዲህ በባቱ ከተማ የአካባቢዋ የሙስሊሙ ህብረተሰብና የከተማዋ በአጠቃላይ በርከት ያለ ቁጥር የያዘ ማለት ነው በስቴዲየም ተገኝቶ የአንድ ሺ አራት መቶ አርባ ስድስተኛውን የኢድ አልፈጥር በዓል በተክቢር እና በሰላት መርሃ ግብር እያከናወነ ነው የሚገኘው። እንግዲህ እንደሚታወቀው ኢትዮጵያ የተለያዩ ሃይማኖቶች ተቻችለው የሚኖሩባት ሀገር ከመሆኗ አንጻር በባቱ ከተማም ይህንን ስቴት ያጠናከረ እንዲሁም ደግሞ ባህላዊ እሴቱን በጠበቀ መልኩ በድምቀት እየተከናወነ ነው የሚገኘው። በዚህ መርሃ ግብር ላይ ተገኝተው መልእክት አስተላልፈዋል የከተማዋ ከንቲባ አቶ አህመድዲን እስማኤልም። እርሳቸው ምንድነው ያሉት፣ በተለይም በከተማዋ የተለያዩ ብሄር ብሄረሰቦችና ሃይማኖቶች ተቻችለው የሚኖሩባት እንዲሁም ደግሞ በሰላም ረገድ ባለፉት ዓመታት በተከናወኑ ስራዎች የነዚህ የተለያዩ የብሄር ብሄረሰቦች እንዳ የሃይማኖቶች ተሳትፎ ከፍተኛ ነበር ነው ያሉት። እንግዲህ በዚህ መርሃ ግብር ላይ ቀደም ሲል እንደጠቀስኩልህ ከንቲባ አህመዲን እስማኤል ያሉት ምንድን ነው የሃይማኖቶች እኩልነት ከተረጋገጠ ወዲህ በከተማዋ ከዚህ ቀደም የነበሩ አልፎ አልፎ የሚከሰቱ ችግሮች ከለውጡ ወዲህ ሙሉ በሙሉ እየተፈቱ ያለበት ሁኔታ ነው። በተለይም ደግሞ በአንዳንድ ፀረ ሰላም ኃይሎች በማህበራዊ ሚዲያ እያናፈሱ ያሉት ዘመቻ በሃይማኖቶች መካከል መቃቀር ለመፍጠር ጥረት እየተደረገ ነው። ነገር ግን የሃይማኖቱ ተከታዮች ይህንን መልእክት ጆሮ ዳባ ልበስ በማለት ተቻችሎ እና ተከባብሮ በአንድነት እየኖረ ነው ያለው። ስለዚህ ይህን ሴቱን አጠናክሮ ማስቀጠል አለበት ነው ያሉት። አሁን በከተማዋ የተጀመሩ የልማት ስራዎችም እንደዚሁ የህብረተሰቡን የሚያስተሳስሩ ናቸው። በተለይም ደግሞ የቱሪዝም መስህብ ከመሆኗ አንጻር የባቱ ከተማ ባሉ ለማክበር ከተለያዩ ሀገራት የሚመጡ የአካባቢው ተወላጆች የኢንቨስትመንት አማራጮችን እንዲያዩ በተለይም እንደ ደበል ሐይቅ የመሳሰሉ በሐይቅ የበለጸገች ከተማ ናትና በዚህ አጋጣሚ ወደዚህ ከተማ በሚመጡ ጊዜ በሆቴሎች ስለሚያርፉ የመጠጥ የምግብ እንዲሁም የአልባሳት ሽያጭ ስለሚከናወን ኢኮኖሚውን ከማሳለጥ አንጻር ከፍተኛ አስተዋፅኦ አለው ነው ያሉት። ስለዚህ ይህን የተጀመረውን የብልጽግና ጉዞ በማጠናከር የሃይማኖቶችን መቻቻል አጠናክሮ መቀጠል አለባቸው ሲሉ መልእክት አስተላልፈዋል። ፈቲያ፣ ያለኝ መረጃ ይህን ይመስላል። የኦቤን ዘጋቢ ፍቃዱ አይችልህም ስለመረጃዎችህም፣ ስለጊዜ እጅግ አድርገን እናመሰግናለን። መልካም ጊዜ